ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ኢትዮጵያውያን በያላችሁበት የዓለም ዳረቻ ሰላምና ፍቅር ተመኘውላቸው። በዛሬም ትምህርታችን የአማርኛ ቃላቶችን ማንበብ በሚል ርዕስ እዚህ ጋር የምታዩቸውን በርከት ያሉ ቃላቶችን ለእናንተ ይዤላችሁ መጥቻለሁ። እናንተ እንደተለመደው ቪዲዮን ስታዩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኦኬ፣ በኦንላይን መማር ለምትፈልጉ እዚህ ጋር ባለው ስልክ ቁጥራችን የትኛውም ቦታ ሊሆናችሁ በየትኛውም ሰዓት ስራችሁን እየሰራችሁ መማርና ራሳችሁ መለወጥ ትችላላችሁ። ዋትሳፕ፣ ቴሌግራም እና ኢሞን ተጠቀሙ። በየትኛውም ሰዓት አናግሩን ማለት ነው። ወደ ንባቡ እንገባለን። መልካም ቆይታ። እስከ መጨረሻው ተከታተሉን። እንግዲህ ያው ንባብ ነው የምናነብብ። ንባብ እስካነበብን ድረስ ርዕሱንም አንብበ ነው እንለፍ ርዕስ ማለት እዚጋ የምታዩት እዚጋ ያለውን ጽሑፍ ሊገልጽ ወይንም የሚሸከም ተሸካሚ ማለት ነውና፣ የአማርኛ ቃላቶችን ቃላቶችን ማንበብ ነው። እነዚህ የምታቸው ቃላቶች ናቸው። እነዚህን እናንባለን፣ እናንተ ደግሞ ማስታወሻ ይዛችሁ ትጽፋላችሁ፣ እየጻፋችሁ ትለማመዳላችሁ ማለት ነው። ኦኬ እዚ ጋር የምታዩቸው በአራት ፊደሎች መጀመሪያ ነው። ዛሬ በአራት ምዕራፍ ከፍዬ ቃላቶችን እጀላችሁ የመጣሁላችሁ በአራት ቪዲዮሎች መጀመሪያ በጥ በት በቅ እና በድ እነዚህ በአራት ቪዲዮሎች መጀመሪያነት ነው። ቃላቶችን እጀላችሁ የመጣው ማለት ነው። እዚህ ጋር ይሄ ይሄኛው ምዕራፍ በጥ ፊደል የተመሰረተ ነው። ይሄኛው ምዕራፍም ደግሞ በት የተመሰረተ ነው። ይሄኛው በቅ የተመሰረተ ነው። ይሄኛው በድ ያው ያው የምታያቸው ድ ድ ድ ድ ድ ሁሉም የመጀመሪያ ፊደሎች ድ ማለት ነው። እዚህ ጋር የምታያቸው ቅ ቅ ቅ ቅ ቅ እዚ ጋር የምታያቸው ደግሞ ት ት ት ት ት እዚ ጋር ጥ ጥ ጥ ጥ ጥ በእነዚህ በአራቱ ፊደሎች መጀመሪያነት በአራት ምዕራፍ ከፍዬ እዚ ጋር የምታያቸው ቃላቶች ዛሬ እናነባለን ማለት ነው። ምንድነው የሚለው ከዛ ከመጀመረው ይሄ ጥልፍ ብለን እናነባለን። መጀመሪያ ቀስ ብለን ጀማሪ ስንሆን ቀስ ብለን ፊደሎችን እየለየን ነው የምናነበው። ጥልፍ እንላለን። ከዛ ጥልፍ እንልና ጥልፍ የሚለውን ደግሞ አጠር ባለ መልኩ እንድናነባው ያደርገና ማለት፣ ጥልፍ ከዛ ጥቅም

ቅባት ቅምሻ ሶሪ ሶሪ ቅሽር ቅሽር ቅሽር ቅሽር። እንግዲህ አይዱን ነው። ምናልባት ልፈጥንባችሁ እችላለሁኝ። ቪዲዮውን እያስቆማችሁ ፖዝ እያረጋችሁ ማየት ትችላላችሁ ቀስ እያደረጋችሁ ማለት ነው እና እየጻፋችሁ በእጃችሁ እየጻፋችሁ ትለማመዱ ታላችሁ ማለት እዚህ ጋር እኔ ማለት ሳነብ እያስቆማችሁ እየጻፋችሁ ሌላ ጊዜ ደግሞ ለብቻችሁ እየሆናችሁ እየጻፋችሁ እያነበባችሁ ስትለማመዱት በዛን ወቅት ነው የሚገባችሁ ማለት ነው አሁን ደግሞ ወደ መጨረሻው ምዕራፍ እና ወደ ድቤት ገብተናል እዚ ጋ ደግሞ ድመት ድመት ድመት

ጅምር ጅምር ድ ር ብ ድ ር ብ ድርብ። ኦኬ፣ እንግዲህ የዛሬ ትምህርታችን ወይንም ንባባችን በዚህ አብቅቷል። በሌላ ቪዲዮ እመለሳለሁኝ። የዛሬ ይህን ይመስላል። ቸረን ሰንበት ሰላም